ሰላም ጤና ይስጥልን። በያላችሁበት እንዴት አላችሁ? የተከበራችሁ ተመልካቾቻችን፣ የቅዳሜ እንግድ አሳታችን ላይ ተገናኝን። የዛሬ እንግዳዬ እርግበ ገብረ ሃዋሪያ ይባላሉ። በኢትዮጵያ ሰብአዊ መብት ኮሚሽን የሴቶች ሕጻናት፣ አረጋውያንና አካል ጉዳተኛ መብቶች ኮሚሽነር ናቸው። ከእሳቸው ጋር የምናድርገውን ቆይታ እንድትከታተሉ በአክብሮት ጋብዛችዋለሁ። ለጊዜዎት በጣም አመሰግናለሁ። በቅድሚያ እኔም ማመሰግናለሁ። አንቺ እያልኩ ልቀጥል ከተፈቀደ። ስራ እንዴት ነው? ስራ በጣም ቆንጆ ነው። እግዚአብሔር ይመስገን ጥሩ ነው። ጥሩ እየሄደ ነው። የኢትዮጵያ ብሔራዊ የምርጫ ቦርድ አባላት እጩ መልማይ ኮሚቴ ሰሞኑን ይፋ ተደረገና አባል ነት ሂደታችሁ ምንድን ነው የሚሆነው? እንዲያው ሰሞንኛ ጉዳይ ስለሆነ ከዚህ እንጀምር ብዬ። ያመሰግናለሁ። መታገስ የምርጫ ቦርድ እንግዲህ ያገለገሉ የቦርድ አባላት በስራ አመራር ቦርድ የነበሩ ሶስት አባላት የስራ ጊዜያቸውን ያጠናቅቃሉ በቅርቡ እነሱን ለመተካት በምርጫ ቦርድ ማቋቋሚያ አዋጅ መሰረት ከተለያዩ ተቋማት የሚወከሉ የመልማይ ኮሚቴ አባላትን ጠቅላይ ሚኒስትሩ ይሰይማሉ። የእኛ ተቋም ደግሞ አባል መሆን ያለበት ስለሆነ በዛ መሰረት የኢትዮጵያ ሰብአዊ መብቶች ኮሚሽንን ወክዬ የመልማይ ኮሚቴው አባል ሆኛለሁ። ለዚህ ጥቆማዎችን ለ23 ቀናት እንቀበልና በመስፈርቶች መሰረት ማጣሪያዎችን አድርገን እጩዎችን ስድስት እጩዎችን ለጠቅላይ ሚኒስትሩ እናቀርባለን ያሉት ክፍት ቦታዎች ሶስት ስለሆኑ እጥፍ ስድስት እጩዎችን ለጠቅላይ ሚኒስትሩ እናቀርባለን ማለት ነው። ግንቦት አጋማሽ አካባቢ እንጨርሳለን ብለን ነው ያሰብነው። የመጣሽበት መንገድ በጣም ይገርማል። ጉዞው ቀላል አልነበረም። ጥቂት መለስ ብለን እናስታውሰው በጋራ እንድንሰማው። እሺ፣ አመሰግናለሁ። እንግዲህ አካል ጉዳተኛ ሴት ነኝ እና አባቴ ቤተሰቦቼ በጣም በትምህርት የሚያምን ከዛ ደግሞ እኔ እንደ አካል ጉዳተኛ ህፃን ተምሬ ትልቅ ቦታ እንደምደርስ ትልቅ እምነት የነበረው ከማህበረሰቡ ከሚያይበት በተለይ ከችሮታ ከሕክምና አመለካከት ወጣ ያለ አመለካከት ኖሮት ከጊዜው ቀደም ብሎ እኔ ተምሬ አንድ ቦታ ላይ እንደ ማንኛውም ሰው እንደምደርስ ለማህበረሰብ አስተዋጽኦ እንደማደርግ አድርጎ አሳደገኝ ማለት ነው። ቤተሰቦቼ በዛ ልክ አሳደጉኝ። እኔም ደግሞ አባቴ ጣለብኝ እምነት ስላለ እኔ ማመንኩትና ያንን መኖር ጀመርኩኝ። ስለዚህ በዛ መሰረት ትምህርት ቤት ገብቼ እንድማር ሆነ። አዲስ አበባ የተወለድኩት ትግራይ ውስጥ ነው ግን በልጅነቴ ስለመጣው በህፃንነቴ ማለት እችላለሁ ስለመጣው ትምህርት የተማርኩት እና ያደግኩት አዲስ አበባ ነው። ስለዚህ ትምህርት ቤት ገብቼ እንድማር ከዛ በኋላ ደግሞ እኔ በትምህርት እንደምቀየር ትምህርት እንደሆነ እኔ ነፃ እንደሚያወጣኝ ስለሆነ ማቀው አባት የሚነገረኝ ቤተሰቦች የሚነግሩኝ በዛ መሰረት ትምህርት ትምህርት ላይ ትኩረት ማድረግ ነበረብኝ። በዛ አልፌ እንግዲህ በትምህርት ሂደት ከዛ በኋላ በስራ አለም አልፌ እዚህ ደርሻለሁ። በጣም ቆንጆ። ልደት ካቴድራል ነው አንደኛ ደረጃ እና ሁለተኛ ደረጃ የተማርሽው። ከዛ አዲስ አበባ ዩኒቨርሲቲ ሕግ ትምህርት ቤት ገባሽ። እዛ ደግሞ ሶሻል ወርክም ማስተርስ ዲግሪሽን ተመረሻል። ቤት ውስጥ ለአንቺ የሚመች ነገር መፍጠር የቤተሰብ ኃላፊነት ነው። ውጪ ያለውን ነገር ምቹ ለማድረግ ግን የአንቺ ቤተሰቦች አንዳንዴ ተከትለው የሚሄዱበት አጋጣሚ ይሟል። አሲስቲቭ ዲቫይስ የምንለው አሁን የምጠቀምበት የእግር ድጋፍ ክራች ተጠቅሜ ነው የምንቀሳቀሰው ና ያንን እንዳገኝ እዚህ አዲስ አበባ ቼሻይር ሆም ነበረ ይሄንን የሚሰራው ና በልጅነቴ እንግዲህ መንቀሳቀስ የቻልኩት እራሱ እዚህ መጥተን ቼሻይር ሆም ይሄንን የአካል ድጋፉን እንዲያደርግልኝ መሆኑ ከዛ በኋላ የተሻሉ አማራጮች እዚህ እንዳሉ ታስቦ ነው እዚህ እንድንኖር ራሱ የሆነው እና ያንን አገኘሁኝ። ከዛ ኋላ ትምህርት ቤት መሄድ ከቤት ጀምሮ አባቴ ቤት ውስጥ ማሳመን አለበት፣ ከቤት ውጭ ደግሞ ርዕሰ መምህራኑ የትምህርት ቤቱን ማህበረሰብ ማሳመን አለበት እና ካቴድራል ትምህርት ቤት ስገባ በዛ ነበረ ምክንያቱም በቀላሉ አካል ጉዳተኛ ተማሪ አይቀበሉም። ስለዚህ ኮንቪንስ ማድረግ ነበረበት። ከዛ በፊት ደግሞ ትምህርት የጀመርኩት ሁለተኛ ክፍል ነው። ከዛ በፊት ቤት ውስጥ እንድማር ነበር የተደረገው። እሱን ነገር ስሰማ እንዴት እንደገረመ ቤት ውስጥ አስተማሪ ተቀጥሮ እማር ነበረ። ከዛ በኋላ ልክ እኛ አካባቢ ጎፋ አካባቢ ነው ሰፈሬ እና እዛ አካባቢ ጎፋ ትምህርት ቤት የሚባል የመንግስት ትምህርት ቤት እንድገባ ከሁለተኛ ክፍል እንድገባ ተደረገ። ምክንያቱም ኦልሬዲ ቤት ውስጥ ተምሬ ስለነበረ መግባት ትችላለች ተብሎ እዛ ገባው። ከዛ እዛ የተወሰነ ቆይቼ ከሶስተኛ ክፍል ጀምሮ ነው እንግዲህ ልደታ ካቶሊክ ካቴድራል ትምህርት ቤት የሴቶች ትምህርት ቤት ነው ኤሌመንተሪ ትምህርት ቤት የገባሁትና ትምህርት ቤት ሁሉ መጥቶ እኔ ግራ ሲገባኝ ይኖ ጓደኞቼን ማናገር ነበረበት፣ አስተማሪዎችን ማናገር ነበረበት፣ እንዲደግፉኝ መጠየቅ ነበረበት። ምክንያቱም እኔ ብቻ ነበርኩኝ አካል ጉዳተኛ ተማሪ የሚታይ አካል ጉዳት ያለኝ። እንግዲህ አካል ጉዳት ማለት የሚታይም ማይታይም ነው። እኔ ደግሞ የተጣለብኝ ነገር ስላለ ትምህርቴ ላይ ጠንካራ የሆንኩኝ ሄድኩኝ እና ጥሩ ውጤቶችን እያመጣው ሄድኩኝ ማለት ነው። እና ይሄ በጣም ጥሩ ጊዜ ነው፣ ፈታኝም ነው። ግን ለቤተሰቦቼ ግን በጣም ሰፖርቲቭ ሆነው በዚህ ሂደት ውስጥ እንዳልፍ አደረጉኝ ማለት ነው። በጣም ደስ ይላል። ስማቸውን ትነግሪናለሽ? እናመስግናቸው። እናትሽ፣ አባትሽ። እሺ፣ አባቴ አቶ ገብረሃዋሪያ ሀጎስ ይባላል። አሁን በህይወት የለም። አጋጣሚ የተወሰኑ አመታት ሆኖታል ከተለየን፣ ያው ግን አለ አሁንም ድረስ የእሱን። የእሱን የጣለብኝን ነገር አሁንም ድረስ እሱን ማስበውና አሁንም እሱን እያየሁ እያሰብኩኝ ምኖረው ፣ ስለዚህ መሀከላችን አለ ብዬ ነው ማስበው። እናቴ ለምለም ገብረ እግዚአብሔር ትባላለች። ሶስት እህቶችና ሶስት ወንድሞች አሉኝ፣ ሰባት ነን። ስለዚህ ድጋፉ ከቤተሰብ እናት አባት፣ ከዛ ደግሞ በተጨማሪ እህቶቼም ወንድሞቼም በጣም በጣም እኔን በመደገፍ ነው፣ እዚህ ያደረሱኝ እና እውነት ነው። በጣም አመሰግናቸዋለሁ። እግዚአብሔር እንዲህ አይነት ቤተሰብ ስለሰጠኝ በጣም እድለኛ ነኝ። እውነት ነው፣ አመሰግናለሁ። ለምን እርግበ አላችሁኝ ብለሽ ጠይቀሽ ታውቂያለሽ? አልጠየቅኳቸውም። በጣም ደስ የሚል ስም ነው ርግበ የሚለው ስም። እንግዲህ እንግዲህ ያው እውነት ነው፣ በግዕዝ ርግብ ከሚለው ነው የመጣው። እንደዚህ እንደዚህ ግን ለምን እንደሰጡኝ አላቅም። ግን አዎ እውነት ነው፣ በጣም ቆንጆ ስም ነው። እኔም እወደዋለው። ሰላምንም የሚሰብክ ስም ነው፣ የዋህነትም አለው ውስጡ። አዎ በጣም ብዙ ነገር አለው እና አልጠየቅኳቸውም። ግን አዎ እወደዋለው። እኔም ስም ረዘም ያለ ወደ 17 18 ገደማ አመት የስራ ልምድ ስራዎች ሰራሽ። አሜሪካ ኤምባሲ የሰራሽበት ቦታ ይመስለኛል አንደኛው። እዚህ የኢትዮጵያ ሰብአዊ መብቶች ኮሚሽን ከመምጣቴ በፊት በአሜሪካን ኤምባሲ በሰው ኃይል አስተዳደር ውስጥ እና የአካል ጉዳተኞች ጉዳዮች አማካሪ ጭምር በመሆን ነው የሰራሁት። አራት አመት ያህል እዛ ቆይቻለሁ። ከዛ በፊት የአማካሪ ኮንሰልተንሲ ሰራ ነበረ። ኮንሰልተንሲ በአካል ጉዳተኞች ጉዳዮች ላይ አሁንም የማማከር አገልግሎት የምሰጥበት የራሴ ኦፊስ ነበረኝ። ምክንያቱም ከዛ በፊት የነበረኝ ልምድ በአካል ጉዳተኞች ማካተት ስራ ላይ የሚሰራ ተቋም የመንግስታዊ ያልሆነ ተቋም ውስጥ ነበረ የምሰራው እና አሁን እንደዚህ ማወራው ስለ አካል ጉዳተኝነት በዛ ተቋም ምክንያት ነው። ስራዬም የገራው እና ወደዛ የወሰደኝ ራሱ እሱ ነው። ጎን ለጎን ግን የሴቶች መብቶች እንቅስቃሴ ላይ በጣም አክቲቭሊ ኢንቮልቭ አደርጋለሁ። ምክንያቱም በአሁንም መንግስታዊ ባልሆኑ የተለያዩ ድርጅቶች ውስጥ በቦርድ አመራርነት እና በተለያዩ ሁኔታዎች እዛ ላይም የመስራት አጋጣሚ ነበረኝ። አሁን ደግሞ እዚህ በተሰጠኝ ኤክስፖር የአረጋውያን መብቶች ጭምር የመስራት እድሉ ኖረኝ፣ የማወቅ እድሉ ኖረኝ። በጣም እድለኛ ነኝ ምክንያቱም ስለ ህፃናት ስናወራ ህፃን መሆን ብቻ አይደለም። ህፃን መሆን ውስጥ ሴት መሆን አካል ጉዳተኛ መሆን ሊኖር እንደሚችል ና ያንን ኢንተርሴክሽን ያንን ተደራራቢ ማንነት የበለጠ ኤክስፖሩ እንዲኖረኝ ልምዱ እንዲኖረኝ እውቀቱ እንዲኖረኝ ና እንዳገለግል የሆነበትም ይሄ ነው አጋጣሚው። ና ከተለያየ ቦታ አካል ጉዳተኛ የሆንን የህግ ባለሙያዎች የሙያ ማህበር ያስፈልገናል በአካል ጉዳተኞች ዙሪያ የሚሰራ በሚል የህግ ባለሙያ አካል ጉዳተኞች ማህበርን መስርተናል ስምንት የምንሆን አካል ጉዳተኛ የህግ ባለሙያዎች የት ነበርሽን ጨምሮ ሌሎችም ባለሙያዎች መስርተን አሁን አምስት ዓመት ሆኖታል። በጣም ጥሩ። ኤልዳ ይባላል። ባጭሩ ኢትዮጵያን ሎየርስ ዊስ ዲስቢሊቲስ አሶሴሽን በጣም አሁን በአካል ጉዳተኞች መብቶች እንቅስቃሴ ግንባር ቀደም እንቅስቃሴ እያደረገ ያለ ድርጅት ነው። የማንዴላ ፌሎሽፕ ጋር የተያዘውን ነገር እናንሳ። ማንዴላ ፌሎሽፕ እድሉ ነበረሽ 2016 ላይ። ከዛ በኋላ ጥቂት ጊዜ ደግሞ አብረሻቸው ሰራሽ። እንዴት? የማንዴላ ዋሽንግተን ፌሎሽፕ እንግዲህ እንደሚታወቀው የፕሬዚዳንት ኦባማ ኢኒሽቲቭ ነው እና በማንዴላ ስም የተሰየመ ማለት ነው። እኔ በ2016 ነው የሄድኩት። ከዛ ትንሽ ቀደም ብሎ ነው ፕሮግራሙ የተጀመረው። ወጣት መሪዎችን የማሰልጠን እና ኢምፓወር የማድረግ አላማ የነበረው ነው እሱን ፌሎሺፕ አሜሪካን ሀገር ሄደን ኦባማንም ኦባማ የዛኔ ፕሬዚደንት በነበሩበት ጊዜ ስለነበረ እሳቸውንም የማግኘት እድሉ ገጥሞን ከሳቸውም የመማር እድሉ ገጥሞን ነበረ እና ከዛ በኋላ እንግዲህ ከዛ ሁሉ ከተገኘው ትምህርት ከተገኘው ኦፖርቹኒቲ ኔትወርኪንግ ይኖ ከነበሩት በኋላ ወደ ሀገራችን ተመልሰን ቀጥሎ ደግሞ ከፌሎሺፕ በኋላ ፖስት ፌሎሺፕ የምንላቸው የተለያዩ አክቲቪቲዎች ነበሩ። በተለያዩ ተቋማት የመስራት ኢንተርንሺፕ ጨምሮ የመስራት እድል ከዛ ደግሞ ኮንፈረንሶችን ሪጅናል ኮንፈረንሶች ይዘጋጁ ነበር በዛን ጊዜ። ስለዚህ የኢስት አፍሪካውን ፕሮግራም ስለዚህ እኔ በኢስት አፍሪካ ቦርድ ውስጥ የማገልገል እድሉ ገጥሞኝ የፖስት ፌሎሽፕ አክቲቪቲዎችን የመምራት እድሉ ነበረኝ። ሶ ለአንድ አመት አሁ እዛ ላይም የመሳተፍ እድሉ ነበረኝ። ቆንጆ ቆንጆ ፎቶዎች አይቻል። እዛ ፊት ለፊት ህጻናት አለው፣ ከኋላ የሴቶች አለ፣ እዚኛው ጀርባ ደግሞ በጣም ደስ የሚለው አባት በየአመቱ የዓለም አቀፍ የሰብአዊ መብቶች ቀንን በማስመልከት የፊልም ፌስቲቫል አለን። የተለያዩ በሰብአዊ መብቶች ዙሪያ የሚሰሩ ፊልሞችን ፌስቲቫል ነው። ያ የፊልም ፌስቲቫል ላይ ደግሞ ፎቶግራፍ ውድድሮች ተደርገዋል በተለያዩ ጊዜያቶች እና ፎቶግራፎቹን እንግዲህ ሁላችንም የምንፈልገውን አይተን ከኛ ጋር የሚሄደውን ደግሞ በየቢሯችን አስቀምጠናል እንደምታየውና እኔ ከ ከአብሬያቸው ከምሰራ የማህበረሰብ ክፍሎች ህጻናት አሉ፣ ሴቶች አሉ፣ እንደዚሁም ደግሞ አረጋውያን፣ አካል ጉዳተኞች ናቸው እዚህ ስዕል አላገኘሁም እና እነሱን አላካተትኩም እንጂ እነዚህ የህብረተሰብ ክፍሎች አሉ እና ይሄ ደግሞ ፊት ለፊታችን ያሉት አረጋዊ ደግሞ ተስፋ በሚል ርዕስ የተነሳ ፎቶግራፍ ነው እና እየጨለጧት ነው። ውሃዋን እየጨለጧት ነው ግን ትንሽዬ ትቀራለች ተቀራለች እና ተስፋን የሚያሳይ በጣም ወድጀዋለው። የውሃ መብትንም እንደዛው ይገልጻልና እዚህ ጋር ደግሞ ፊት ለፊት የጥቃት ውደት የሚል በስትራቴጂክ ኢኒሽቲቭ ፎር ወመን ኢን ሆርን ኦፍ አፍሪካና በተለያዩ ፓርትነሮች የሴቶችን ጥቃት ውደት የሚያሳይ አርትም እዚህ ደግሞ ይታያል። ስትራቴጂክ ኢኒሽቲቭ ፎር ወመን ኢን ሆርን ኦፍ አፍሪካ የኢትዮጵያው ኦፊስ አርቲቪዝም ይሉታል። አክቲቪዝምን በአርት መግለጽ፣ አክቲቪዝም በጣም የምወደው እኔም የምወደው ኮንሰፕት ነው። ከዚህ በፊትም እንግዲህ አንድ ለመጥቀስ ያክል ኢንክሉሲቭ ፋሽን ሾው ወይም አካታች ፋሽን ትርኢት የሚል ፕሮጀክት ነበረኝ። ምንድን ነው እሱም እንግዲህ ከፋሽን ጋር አያይዞ ስለ ኢንክሉዥን ስለ ማካተት ግንዛቤ ለማስጨበጥ ነው። ከዛ ደግሞ የውበትን ውበትን ትርጉም ቻሌንጅ ማድረግ ነው። የአካል ጉዳተኛ ሞዴሎች አይቻቻለሁም ስሎችን አይቻለሁ ቻራቸውን ሊቦቻ ላይ ሆኖ አንቻቸውን ይዘው የተለያየ አይነት ጉዳት ያለባቸው ከፕሮፌሽናል ሞዴልስ ጋር ሁለት ጊዜ ተደርጓል። በአመት ልዩነት፣ አንዱ በሀገር አቀፍ ደረጃ አንዱ ደግሞ በሪጅናል በምስራቅ አፍሪካ ደረጃ ሩዋንዳ፣ ዩጋንዳ ና ኬንያ ተጨምረውበት ከነዚህ ሀገራት የመጡ ሞዴሎች ና ዲዛይነሮች የመጡበት በተለይ ደግሞ በእኛ ሀገር በጣም የማይታወቅ አሁን አልቢኖ የሚባለው ነጣ ያለ ቆዳ ያላቸው እነሱም እንደ ዲሴቢሊቲ ስለሆነ የሚታየው እነሱም ጭምር መጥተው ሞዴሎች ሆነው ያሳዩበት ነበረ እና ስለዚህ አርቲቪዝም በጣም ሂማን ራይትስን ሰብአዊ መብቶችን ለማስፋፋት አርትን መጠቀም ኪነ ጥበብን መጠቀም በጣም የማምንበት በተቋም የምናምንበት ስለሆነ ነው። በዚህ መልኩ ብዙ ፎቶዎችና አርቶችን የምናየው ተቋሙ ላይ ስናይ በጣም ብዙ አሉ። በጣም ደስ ይላል። የመጣሽበት መንገድ መች ስለ ብዙዎች ትምህርት ይሆናል ብዬ አስባለሁ። የትምህርት ቤት ጊዜሽ፣ የስራ ጊዜሽ፣ ከዛ ደግሞ በሀገር ቤት ብቻ የተታጠረም አይደለም የአንቺ ኤክስፒሪንስ ይወጣል ከዛ ከዛ ደግሞ ቤትሽ ደግሞ ልጆች አሉሽ አይደለ? ወንድ ልጆች አሉሽ። ከዚህም ከዛም የማታጎድል አይነት ሴት ለመሆን ብዙ ጥረት አለ። አንቺ ህይወት ውስጥ ምን ልንማር እንችላለን? ለሌሎች ምን ማለት ትፈልጋለሽ በዚህ ሂደት ውስጥ? እሺ፣ አመሰግናለሁ። ከዚህም ከዛም የማታጎድል የሚለው የሚገርም ኢንትረስቲንግ አባባል ነው። መጉደሉ አይቀርም። ይጎድላል። ምክንያቱም ወርክ ላይፍ ባላንስ ይሉታል። እኔ እንኳን ወርክ ላይፍ ነው ብዬ ስለማስብ ከስራና ከስራ ውጭ ያሉ የቤተሰብ ጊዜያቶችን አሰናስሎ መሄድ፣ ሁለቱም ላይፍ ናቸው። ግን እንዴት ነው ሁለቱን በማስማማት በማሰናሰል መሄድ እንዴት ነው የሚቻለው የሚለው ባላንሱ መጥቶልኝ አያውቅም፣ በትክክል አዎ። ምክንያቱም በጣም ቻሌንጂንግ ነው፣ እንዲህ እንዲህ ነው የሚለው እንደ ፔንዱለም ወደ አንዱ ማጋደል አይቀርም እና እኔ ለቤተሰቦቼ ለልጆቼ ጊዜ ለመስጠት በጣም ጥረት አደርጋለሁ። ግን ደግሞ በስራ ላይ የበለጠ ጊዜ እንደማሳልፍ ያው ግልጽ ነው። ግን ደግሞ ያም ህይወቴ እንዳይጎድል እንዳልሹው ሞክራለሁ። ስለዚህ ጥረት ነው ሁል ጊዜም እንደዚህ ሲል አይ ይሄ ነገር ትንሽ ባላንሷ ወደዚህ በጣም ሄደ፣ ስቲ ትንሽ ደሞ ይሄንን ጊዜ ልስጥ፣ አሁን ደሞ ይሄንን ጊዜ እስቲ ለዚህ ልጠቀመው። በተቻለ መጠን ልጆቼ እንዲያገኙኝ አብረውኝ እንዲሆኑ እና ለነሱ መስጠት ያለብኝ ጊዜ ለመስጠት የተቻለኝን ሁሉ አደርጋለሁ። ግን ባላንስድ ነው ወይ ብትይኝ፣ ባላንስድ ሆኖ እኩል ሆኖልኝ በቃ ይሄ ትክክል ነው ብዬ የሚሄድበት ሳይሆን ሁሌም ባላንሷን ለማስተካከል ጥረት እያደረግኩኝ፣ ከጊዜ ወደ ጊዜ ደግሞ ፐርሰናል ግሮዝ የሚባለው እንደ ግለሰብ እያደኩኝ ስለሚሄድ በዛ ልክ እያስተካከልኩኝ እየሄድኩኝ፣ ከህይወት እየተማርኩ፣ ከስራም እየተማርኩ የሚሄድበት ነው እና ኢንቴንሽናሊ ራሴ ላይ እሰራለሁ። በደንብ እያሻሻልኩ እያስተካከልኩ የሄድኩ ይመስለኛል። ግን ደግሞ የትኛው ጋር እንደሚጎድል ግልጽ ነው። ምክንያቱም ሞር ስራ ላይ ማሳለፈው ጊዜ ይበዛል። እንግዲህ ደግሞ ልጆቼ ደግሞ ኮምፕሌን ያደርጋሉ። ከዛ ኮምፕሌን ሲያደርጉ ወዲያው አሀ ብዬ የሚናገሩ መሆናቸው ጥሩ ነው። ስለዚህ እንዴት ነው ጠፋሽ እኮ፣ አሁን እኮ ብዙ ጉዞ በዛሽ፣ ብዙ ቤት ደግሞ ቶሎ አትገቢም እኮ፣ እንደዚህ ነው ሲሉኝ፣ ኦኬ ብዬ እነሱንም ሰምቼ እነሱንም አድሬስ የማድረግ እና በተቻለ መጠን የምወደውም ጊዜ ስለሆነ ከእነሱ ጋር ጊዜ ለማሳለፍ እሞክራለሁ። በጣም ደስ ይላል። ቅዳሜ ምን ታደርጊያለሽ? ቅዳሜ የአንቺ ቅዳሜ ይለያል። እንዴት ነው ቅዳሜ፣ ስብሰባ ይኖረዋል። ጠቅላላ ጉባኤ ስብሰባ ሊሆን ይችላል፣ የቦርድ ስብሰባ ሊሆን ይችላል። እንደሱ አይነት ነገሮች አሉ። ከዛ ደግሞ በኢንተርናሽናል ደረጃ የምናደርጋቸው ደግሞ፣ ምክንያቱም የእኛ ስራ ኢንተርናሽናል ሁማን ራይትስ ሜካኒዝምስ ጋርም ያገናኛል። ሪፖርቶችን እናቀርባለን፣ እንሄዳለን። ከእነሱ ጋር የምንሰራቸው ስራዎች አሉ። ጉዞዎች ሊኖሩ ይችላሉ፣ አፍሪካ ውስጥም ከዓለም አቀፍ ደረጃም። ስለዚህ እነሱ ጉዞዎች ሲኖሩ ደግሞ እዛ ጉዞ ውስጥ ያው ዊኬንዱ ምኑም አብሮ ይሄዳል። በተቻለኝ መጠን ግን ለቤተሰብ ከቤተሰብ ጋር ማሳለፍ እወዳለሁ። ዊኬንድ ቤተሰቦቼ ጋር በአጋጣሚ አንድ አካባቢ ነው የምንኖረው አሁን። ስለዚህ ቤተሰቦቼ ጋር እናቴ ጋር እሄዳለሁ። እህት ወንድሞቼ ጋር ጊዜ ማሳለፍ፣ ጓደኞቼ ጋር ደግሞ ጊዜ ማሳለፍ በጣም ነው የምወደው። አንዱ ለእኔ ሰፖርት ሜካኒዝም ነው ፕሮፌሽናሊም እንዳድግ ከዛ ደግሞ እንደ ጓደኛ ፐርሰናሊም ባሉኝ ጉዳዮች በጣም ሰፖርት ያደርጉኛል። ከዛ ደግሞ መሳቅ፣ መጫወት በጣም ነው የምወደው ጊዜ ማሳለፍ ከጓደኞቼ ጋር የምወደው ነገር ነው። ይህን ይመስላል እንግዲህ። በጣም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ ለነበረን ጊዜ፣ ክብሯን። ተመልካቾቻችን ከእንግዳችን ጋር የነበረን ጊዜ ይህንን ይመስላል። አብራችሁን ስለቆያችሁ ከልብና አመሰግናለን። በያላችሁበት መልካም ጊዜ